ሰላም ጤና ይስጠለን። እጅጉን የተወደዳችሁና የተከበራችሁ የአዲስ ስፖርት ቤተሰቦቻችን እንደምናላችሁልን። ከእናንተው ከሆነው ከአዲስ ስፖርት የዩቲዩብ ቻነላችን አዳዲስ ስፖርታዊ ጉዳዮችን ልናካፍላችሁ መጥተናል። ለተከታዮቹ ደቂቃዎች ከእናንተ ጋር ስንቆይም ከሀገር ውስጥና ከውጪ ያልተሰሙ አዳዲስ ስፖርታዊ መረጃዎችን በዛሬ ፕሮግራማችን ላይ ያካትተናል። እናንተም ሀሳብ አስቴቶቻችሁን ኮሜንት ቦክስ ላይ እያሰፈራችሁልን ከእኛ ጋር እንድትቆዩ የተለመደ የአክብሮት ግብዣችን ነው። በዛሬ ፕሮግራማችን በርከት ያሉ ሀሳቦችን ወደ እናንተም የምናደርስ ይሆናል። ውድ ቤተሰቦቻችን ከእነዚህ መካከል እንግዲህ ዛሬ የሚደረጉ በጣም ተጠባቂ ጨዋታዎች አሉ። እነሱን የተመለከቱ ስፖርታዊ መረጃዎችን የምናነሳ ነው የሚሆነው። ውድ ቤተሰቦቻችን ስለ ነሱ እንግዲህ ስለ ጨዋታዎቹ ማንቸስተር ዩናይትድ ዛሬ ከኖቲንግሃም ፎረስት ጋር ጨዋታውን ያደርጋል። አርሰናልም ከፉልሃም ጋር ጨዋታውን ያደርጋል። ከነዚህ ጨዋታዎች ጋር አያይዘን የምናነሳቸው ንጥቦች ይኖራሉ። ትልልቆቹን የአውሮፓ ክለቦችም እንዲሁ የተመለከቱ እጅግ በርከት ያሉ ስፖርታዊ ጉዳዮችን የምናነሳ ነው የሚሆነው። ፏድ ባህሩ ፕሮግራሙን እየመራው ከእናንተ ጋር ቆይታ አደርጋለሁ። ከመሸጋገሪያ በኋላ ተመልሰን ስንመጣ በቀጥታ ወደ ዛሬ ፕሮግራማችን የምናመራ ነው የሚሆነው። ሊቨርፑልን የተመለከቱ መረጃዎችን በማስቀደምን ጀምር በሚያሳዝን ሁኔታ ጉዳት ላይ ነው። ስለዚህ ትኩረቱ ያለው ከጉዳቱ ማገገም ላይ ነው ብለዋል። ትላንትና አርነ ስሎት በነበራቸው ጋዜጣዊ መግለጫ ላይ ስለ ትሬንት አሌክዛንደር አርኖልድ ተጠይቀው የሰጡት ምላሽ ነው። የተሸነፍ ነው በፓሪሰን ጀርሜን ወይም ኒውካስል ዩናይትድ ከሆነ ችግር የለውም። በፕሌማውዝ ከሆነ ግን ውርደት ነው። ፕሌማውዝን አከብራለሁ ነገር ግን እነሱ ፓሪሰን ጀርሜንን አይደሉም ሲሉ አርኔስሎት እንዲሁ ተናግረዋል። ፍሬድሪክ ኪያዛ ተቀይሮ በመግባት ጨዋታ ላይ ተጽዕኖ ሲፈጥር በማየታችን በጣም ደስተኞች ነን። እሱ ለቦታው የሚፋለመው ከነ ሙሐመድ ሳላ ጋር መሆኑ ነገሮችን አክብሮበታል። ነገር ግን በሚያስፈልገን ሰዓት ፍሬዴሪኮ ኪየዛን ልናምነው እንደምንችል እናውቃለን ብለዋል አሰልጣኝ አርኔ ስሎት። እንግዲህ በዚህ ሳምንት ከሚያደርጉት የእንግሊዝ ፕሪምየር ሊግ ከነገው ጨዋታ በፊት የተናገሩት ሀሳብ ነው። አርሰናልን የተመለከቱ መረጃዎችን እናንሳ። በአርሰናል ውስጥ በአሌክዛንደር ኢሳክ ዝውውር ላይ ከኒውካስል ዩናይትድ ጋር ከስምምነት መድረስ የማይቻል ነው ብሎ እንደሚያምን ይፋ አድርጓል ዘ አትሌቲክ። እንግዲህ አርሰናሎች ይህን ነገር እየተሰማቸው እንደሆነ ያምናሉ ሲል ነው የገለጸው። ሌላኛው ዘ አትሌቲክ ያነሳው ሀሳብ ደግሞ ምንም እንኳን ቤንጃሚን ሼስኮ አርሰናል ትልቅ ግምት የሚሰጠው ተጫዋች ቢሆንም ወደ ፕሪምየር ሊግ ከተዘዋወረ በኋላ በፍጥነት ተጽዕኖ የመፍጠሩ ነገር ግን ላይ ጥርጣሬ እንዳላቸው ጭምር ነው ዘ አትሌቲክ መረጃውን ያጋራው። ሚኬል አርቴታ ስለ ክረምት የተጫዋቾች የዝውውር መስኮት ይናገራል። ለኛ ትልቅ የዝውውር መስኮት ነው የሚሆነው። እጅግ በጣም ጓግተናል። የስብስባችንን ጥልቀት ማስፋትም አለብን። ከዛ ባለፈ ግን ወደ ቀጣዩ ደረጃ ለመሸጋገር የሚያስፈልገንን የቡድኑን ጥራትና ችሎታም ማሳደግ ይኖርብናል ሲልም ነው አሰልጣኝ ሚኬል አርቴታም እንደተናገረው። ቡካዮ ሳካም የወዳጅነት ጨዋታ ማድረጉን ሚኬል አርቴታ አረጋግጠዋል። አዎ አንድ ጊዜ ተጫውተዋል። ከዛ በፊት ግን ከቡድኑ ጋር ለስድስት ተከታታይ ጊዜያት ልምምር ሰርተዋል። ጥሩ ነበር። ጨዋታውን በሚገባ ተጫውተዋል። ከጨዋታው በኋላም ጥሩ ስሜት ተሰምቶታል። ባለፈው ሳምንት በዝግ ስቴዲየም በተደረገ የወዳጅነት ጨዋታ ነው ቡካዮ ሳካም ለ60 ደቂቃዎች ያክል እንደተጫወተ መረጃዎቹ የሚያሳዩት። ማንቸስተር ዩናይትድን ደግሞ እንመልከት። ብሩኖ ፈርናንዴዝ የዩናይትድ መሪ ነው ብሏል ሩበን አሞሪም። የማንቸስተር ዩናይትድ ዋና አሰልጣኝ ሩበን አሞሪም ክለቡን ሊለቅ የሚችልበት እድል አለመኖሩን ነው አሰልጣኝ ሩበን አሞሪም የተናገሩት። ብሩኖ ስሙ ከሪያል ማድሪድ ጋር ስለመያያዙ የተነሳላቸው ሩበን አሞሪም በፍጹም ሊሆን አይችልም፣ እሱ የዩናይትድ ደጋፊ ነው ሲሉ አረጋግጠዋል። ፈርናንዴዝ እዚህ ከምንፈልጋቸው ተጫዋቾች አንደኛው ነው፣ ለቆ የትም አይሄድም፣ ይህንን ነግሬዋለሁ ሲሉ አሰልጣኝ ሩበን አሞሪም ስለ ተጫዋቹ ጨምረው ተናግረዋል። ብሩኖ ፈርናንዴዝ የማንቸስተር አትር ተጫዋች ብቻ ሳይሆን መሪም ነው ሲሉ ሩበን አሞሪም ይናገራሉ። ብሩኖ ወዴትም የማይሄድም። አንድ ቀን ሁላችንም የእንግሊዝ ፕሪሚየር ሊግን ዋንጫ ማሸንፍ እንፈልጋለን እንደገና። ስለዚህ ምርጥ ተጫዋቾችም እንዲቆዩ እንፈልጋለን በክለባችን። ለብሩኖም እንዲቆይ ነግሬዋለሁ ሲልም ነው የተናገረው። በቀጣዩ የክረምት ተጫዋቾች የዝውውር መስኮት በዝውውር ገበያው የፊት መስመር አጥቂ ቦታ ትልቅ ትኩረት እንደሚሰጠው ተገልጿል። የፕሪሚየር ሊግ ታላቅ ክለቦች በቀጣይ አዲስ የፊት መስመር አጥቂ ለማስፈረም እንደሚፈልጉ ነው ዘአትሌቲክ የዘገበው። አርሰናል፣ ቻልሲ እና ማንቸስተር ዩናይትድ አጥቂ ለማስፈረም አቅደው በመንቀሳቀስ ላይ ካሉ ክለቦች መካከል እንደሚጠቀሱ ነው የሚነገረው። በሌላ በኩል የኒውካስል ዩናይትድ አሌግዛንደር ኢሳክ እና የስፖርቲንግ ሊዝበኖ ቪክተር ዮከርሽም በበርካታ ክለቦች አይን ውስጥም መውደቃቸው ተዘግቧል። ስለ አማድ ወደ ሜዳ መመለሻ ቀን ተጠይቀው ነበር አሰልጣኝ ሩበን አሞሪም፣ መቼ እንደሚመለስ እርግጠኛ አይደለሁም፣ ነገር ግን ይህ የውድድር ዓመት ከመጠናቀቁ በፊት ወደ ሜዳ የሚመለስ ይሆናል። መቼ እንደሆነ ግን አላውቅም፣ ነገር ግን በዚህ የውድድር ዓመት እንደሚጫወት እርግጠኛ ነኝ ሲልም የተናገረው በመጪው ክረምት ኮንትራታቸው ስለሚጠናቀቁ ተጫዋቾችም ሲናገር የሚፈጠረውን የምናይ ይሆናል። ስለሚቀጥለው የውድድር ዓመት እያሰብን ነው። ነገር ግን ብዙ የምንሰራቸው ነገሮች ያሉን የዩሮፓ ሊግን ማሸነፍ በክለባችን ውስጥም ብዙ ችግሮችን እንደሚቀይር እናውቃለን። ስለዚህ ትኩረታችንም በወደፊቱ ላይ ብቻ ሳይሆን በአሁኑም ላይ ነው ሲልም ተናግሯል። ስለ 1958 ተብለው የሚጠሩት የክለቦቹ ደጋፊዎችም የታቀዱ ተቃውሞ ሰልፎችም ሲናገር፣ ምን ለማሰላለፍ እንደፈለጉ መረዳት ይችላለሁ። እዚህ ሁሉም ሰው ያንን አለ። እንግዲህ አመለካከት ማየት ይቻላል ብዬ አስባለሁ። ምን ያክል እንደተበሳጩ መረዳት ለሁላችሁም ቀላል ነው። በዚህ ሁኔታ ውስጥ እኔ ማድረግ የምችለው ብቸኛው ነገር ጨዋታዎችን ማሸነፍና የዩሮፓ ሊጉን ለማሸነፍም ለክለቡ የበለጠ ገንዘብ በማስገኘት በጀትን በተመለከተ ክለቡን የተረጋጋ ማድረግ ብቻ ነው። የብሩኖ ስም ከሪያል ማድሪድ ጋር ተያይዟል። ነገር ግን መቼም የማይሆን ነገር ነው። ብሩኖ ወደ ማድሪድ ይዘዋወራል ተብሎ የሚወራው ዜና የተሳሳተል ነው፣ ሊሆንም የማይችል ነገር ነው። ብሩኖና ሌሎች እንግዲህ ወሳኝ ተጫዋቾቻችን እዚህ እንዲቆዩ እንፈልጋለን። ምክንያቱም ልክ እንዳልኩት ምናልባት በውድድሩ አመታችን በጣም ዝቅተኛው ቦታ ላይ ብንሆንም ካለንበት ሁኔታ ግን አገግመን ፕሪሚየር ሊግን ማሸነፍ እቅዳችን ነው። ስለዚህ ምርጥ ተጫዋቾች ከእኛ ጋር እንዲቀጥሉም እንፈልጋለን ብሏል። ብሩኖ 29 ዓመቱ ይመስለኛል። ነገር ግን አሁንም በጣም ወጣት ነው ምክንያቱም በየአመቱ ከ50 እስከ 55 ጨዋታዎችን እየተጫወተ ይገኛል። አሲስት በማድረግና ግቦችን በማስቆጠሩ ቢያንስ እስከ 30 ይደርሳል። ስለዚህ እሱ እዚህ የምንፈልገው አይነት ድንቅ ተጫዋች ነው። የትም አይሄድም። ሁኔታውን የምንቆጣጠረው እኛንን። እናም እዚህ በጣም ደስተኛ እንደሆነ ይሰማናል። ምክንያቱም እኛ ማድረግ የምንፈልገውን ነገር ይረዳል። እናም ደግሞ እዚህ በተጨማሪ እሱ የማንቸስተር ነትር ትልቅ ደጋፊ ነው ብዬ ማስባለሁ። ሰዎች አንዳንድ ጊዜ ብሩኖ ላይ የሚታየው ብስጭት ምናልባትም በካፕቴን ውስጥ ጥሩ ነገር ላይሆን ይችላል በማለት ያውራሉ። ይህ ስራውን በጣም እንደሚፈልገውና እንደሚወደው የሚያሳይ ትልቅ ምልክት ነው። እኛ የምንፈልገው እንደዚህ አይነት ተጫዋች ነው። ደግሞም የነገርኩት ነገር ስላለ እርሱ ወዴትም አይሄድም ሲል ነው ሩበን አሞሪም ስለ ብሩኖ ጨምሮ የተናገረው። አሞሪም ማንቸስተር ዩናይትድ በውሰት ስለሰጣቸው ተጫዋቾችም ሲናገር ተጫዋቾቻችን በተለያየ ሁኔታ ጥሩ እየሰሩ መሆናቸውን እያየን ነው። ይህ ሊፈጠር ይችላል፣ እናም ይህ ለክለባችን ጥሩ ማሳያ ነው። ሩበን አሞሪም ማርከስ ራሽፎርድ ዳግም ወደ ማንቸስተር ዩናይትድ ስለመመለስም ተጠይቆም ራሽፎርድን በደንብ አውቀዋለሁ፣ ሁሉም ሰው ያለውን ተሰጦ ያውቃል ስለሱ ቀደም ሲልም ተናግሬ ያለው፣ እኔ ምንም አልተናገርኩም። ምክንያቱም እርሱ ፍላጎትና ተነሳሽነት ካለው ምርጥ ተጫዋች እንደሚሆን አውቃለሁ። እንዳልኩትም ከአንቶኒ ጋር ተመሳሳይ ነው። ይህ ጥሩ ነገር ነው። አሞሪ ራሽፈርድ በዩናይትድ የመቀጠል እድል አለ ወይ ተብሎ ስለተጠየቀው ጥያቄ በድጋሚ ሲመልስም በጨዋታው ላይ እናተኩር። ሰዎች በውሰት ለክለባችን የለቀቁት ተጫዋቾች ጥሩ እየሰሩ በመሆናቸው በጣም ደስተኞች ነን ሲልም ነው የተናገረው። አንቶኒ በሚቀጥለው የውድድር ዘመን የዩናይትድ አካል ሊሆን ይችላል ወይ ተብሎም ተጠይቆ ነበር። አዎ የወደፊት እቅድ አለኝ፣ ነገር ግን በዚህ ሰዓት ለወደፊቱ ማውራት አልፈልግም። አሁን የምፈልገው በጨዋታዎች ላይ ማተኮር ብቻ ነው ሲልም ነው የተናገረው። ሩበን አሞሪም ችሎታቸው የበለጠ እንዲዳብር መልቀቅ ካለባቸው ወጣት ተጫዋቾች መካከል አንቶኒ ኢላንጋ አንዱ ነው ወይ ተብሎም ተጠይቆ ነበር። ክለቡና የምትጠብቃቸው ነገሮች ይለያያሉ። አንዳንድ ጊዜ በተለያዩ ሁኔታዎች በተለያየ የአጫዎት ስልት ውስጥ የሚገኙ ተጫዋቾችን ማነጻጸር አንችልም። ለምሳሌ ኤላንጋ እንደ ተደራቢ አጥቂ ወይም ደግሞ እንደ አስር ቁጥር እየተጫወተ እንደሆነ ማየት ትችላላችሁ። አንዳንድ ጊዜ አሰልጣኞች በተጫዋቾች ላይ የሆነ ነገርን አይተው የበለጠ እንዲሻሻል ሊረዱ ይችላሉ። ሩበን አሞሪም በሌላ ክለብ ምርጥ ብቃት ላይ ስለሚገኙ የቀድሞ የዩናይትድ ተጫዋቾች ሲናገሩም ክለቦቹ ይለያያሉ። እዚህ ያለብን ጫና ይታወቃል። አንዳንዴ ተጫዋቾቹ ያንን ጫና ሊላመዱት ወይም ደግሞ ላይላመዱትም ይችላሉ። ሆኖም ግን እኛ በምናየው እውነታ ላይ በመመስረት ውሳኔ ለመስጠትም እንሞክራለን። በየጊዜው የሚያጋጥሙን ነገሮች የተለያዩ ናቸው። ተጫዋቾች ወደ ሌላ ክለብ ሄደው በተለየ መንገድ ይጫወታሉ። አንዳንድ ጊዜ ትክክል እንሆናለን፣ አንዳንድ ጊዜ ደግሞ እንሳሳታለን። ሩበን አሞሪም ዩናይትድ እድሜያቸው ይሄዱና ከፍተኛ ገንዘብ የሚያስወጡ ተጫዋቾችን ከማስፈረም ይቆጠባሉ የተብሎም ጥያቄ ቀርቦለት ነበር የሆነ የተለየ ነገር ማድረግ አለብን። ነገር ግን እንደ ሁኔታው ይወሰናል። በሚጫወቱበት ቦታ፣ እንደ ተጫዋቾቹ ልምድም፣ በገበያው ላይ ባለው እድልም መሰረት ይወሰናል። ስለዚህም የሆነ የተለየ ነገር ተናግሬም በሱ ብቻ ነው የምንመራው ማለት አልፈልግም ሲለም ጭምር ነው። እንደየተናገረው መቀየር ያለብን ነገር ስላለ ሁኔታዎችን በተለያየ መንገድ እያጤንናው የትኛውም ነገር ግን ሊፈጠር ይችላል። ቢሆንም ቅሉ ትኩረታችን ግን አሁን ባለው ነገር ላይ ብቻ ሳይሆን ለወደፊትም ለረጅም ዘመናት የሚቆይ ነገር በመገንባት ላይ ነው። አብረን እናያለን። ሲልምን የተናገረው ቪክተር ዮከርሽ ወደ ማንቸስተር ዩናይትድ የማይሆን ነገር ይመስላል። ማንቸስተር ዩናይትድ እንደ ሊያም ዴላፕ ያሉ ተጫዋቾችን ይመለከታል። ቪክተር ዮከርሽ ካለው ከፍ ያለ የዝውውር ዋጋ አንጻር ወደ ኦልትራፎርድ የመክተም እድሉ አነሳ ነው። ማንቸስተር ዩናይትድ ካለው የዝውውር ፖሊሲ አንጻር ወጣት ተጫዋቾችን በመመልመል ላይ ይገኛል። በዚህም የኢፕስዊች ታውን የፊት መስመር ተጫዋች ከእድሜው አንጻር እና ክለቡ ኢፕስዊች ታውን ወደ ሻምፒዮንሺፕ ከወረዱ እርሱን እንግዲህ ማስፈረም እድሉም ከመኖሩ አንጻር እሱን ማስፈረም ተመራጭ ይሆናል። በተጨማሪም ጄሰን ዌልኮክስ በማንቸስተር ሲቲ አካዳሚ እንደመስራቱ መጠን የሊያም ዴላፕ አድናቂ ነው፣ እንዲሁም ተጫዋቹን ጠንቅቆም ያውቀባል ይለናል ዘገባው። ከታማኙ ጋዜጠኛ ላውሪ ዊትዌል የተገኘ መረጃ ነው። ዛሬ 30ኛው ሳምንት የተወዳጁ የእንግሊዝ ፕሪምየር ሊግ መርሃ ግብር ይደረጋል። ዛሬ ጨዋታቸውን ከሚያደርጉት መካከል ደግሞ ማንቸስተር ዩናይትድ አንደኛው ነው። ዛሬ ከኖቲንግሃም ፎረስት ጋር ጨዋታውን የሚያደርግ ነው የሚሆነው እንግዲህ ዛሬ ሲቲ ግራውንድ ላይ ነው የሚደረገው ጨዋታው። በዛሬው ጨዋታ ላይ እንግዲህ የማንቸስተር ዩናይትድን ጉዳዮች አንዳንድ አንድ ጉዳዮችን እናነሳበታለን ከዛሬው ጨዋታ ጋር አያይዘን። የ2024-25 የውድድር ዓመት የእንግሊዝ ፕሪምየር ሊግ ከተጀመረ እነሆ 30ኛ ሳምንቱ ላይ ቢደርስም ማንቸስተር ዩናይትድ ያለበት የደረጃ ሁኔታ ግን በጣም አስከፊ ነው። ዩናይትድ የማይመጥነው ነገር ላይ ነው አሁን ላይ የሚገኘው ከስምንተኛ ደረጃ ካለው ቡድን ያንን የነጥብ ልዩነት በጣም ጠባብ መሆኑ፣ ተከታታይ ጨዋታዎችን ማሸነፍ ማንቸስተር ዩናይትድ እንግዲህ ከአምና የከፋ ደረጃ ይዞ እንዳያጠናቀቅ ማድረግ ይቻላል። ባለፈው ጨዋታ ከጥሩ ጨዋታ ጋር ድል ማድረጋቸው እንዲሁ ደግሞ ተስፋ ሰጪ እንቅስቃሴ ያሳየው የሩበን አሞሪም ዩናይትድ ዘንድሮ ካለፈበት እጅግ ወጥ ያልሆነ አቋም ለመውጣትም ይህን አጋጣሚ ይጠቅመዋል ተብሎ ነው የሚታሰበው። በአንጻሩ ኖቲንግሃሞች በኤፍ ኤ ካፕ ጨዋታ ድል የቀናቸው ሲሆን በሊጉም ድንቅ ጉዞ ላይ ይገኛሉ። በፖርቱጋላዊ በአሰልጣኝ ኑኖ ኤስፒሪቶ ሳንቶ እየተመሩ ባለፈው ዓመት 19ኛ ሳምንት ጨዋታ እንግዲህ ማንቸስተር ዩናይትድ ሁለት ለአንድ በሆነ ውጤት ማሸነፍ ችለው ነበር። እንዲሁም ዘንድሮ በ15ኛው ሳምንት ጨዋታ 3 ለሁለት በሆነ ውጤት ፎረስቶች አሸነፈ። ልክ ምሽት አራት ሰዓት ሲል ዩናይትዶች ወጥነታቸውን የሚያስቀጥሉበት እጅግ አስፈላጊ የሆነ ሶስት ነጥብን ለማሳካት በሲቲ ግራውንድ ዛሬ እንግዲህ ጨዋታቸውን የሚያደርጉ ነው የሚሆነው። ጨዋታው ከመጀመሪያው ደቂቃ ጀምሮ እስከ መጨረሻ ደቂቃ ፊሽካ ድረስም በድን እንግዲህ በጣም በትኩረት ይጫወቱታል ተብሎ የሚጠበቅ ወሳኝ ጨዋታ ይሆናል ተብሎ ነው የሚታሰበው ማንቸስተር ዩናይትድ እና ኖቲንግሃም ፎረስት በታሪካቸው እርስ በርስ 113 ጊዜያት የተገናኙ ሲሆን ማንቸስተር ዩናይትድ 54 ጊዜ በማሸነፍ የበላይነቱን ሲይዝ እንግዲህ ኖቲንግሃም ፎረስቶች በአንጻሩ 35 ጨዋታዎችን ማሸነፍ ችለዋል። የቀሩትን 24 ጨዋታዎች ደግሞ በአቻ ውጤት ነው ማጠናቀቅ የቻሉት። ሁለቱ ክለቦች በታሪካቸው ለመጀመሪያ ጊዜ የተገናኙበት ጨዋታ በኦልድ እንግዲህ በኦልድ ዲቪዥን አንድ በሚባለው ውድድር ላይ ሲሆን ጨዋታው አንድ ለአንድ ተጠናቆ ነበር። በሁሉም ውድድሮች እርስ በርሷቸው ያደረጓቸው ያለፉት ስድስት ጨዋታዎች በአራት ጨዋታ ማንቸስተር ዩናይትድ ማሸነፍ ሲችል በሁለት ጨዋታ ደግሞ ኖቲንግሃም ፎረስቶች አሸንፈዋል። ሁለቱ ክለቦች እርስ በርስ እንግዲህ ካደረጓቸው ያለፉት ሰባት ጨዋታዎች ኖቲንግሃሞች ማንቸስተር ዩናይትድ ላይ ማስቆጠር የቻሉት ሰባት ነው። በአማካይ በየጨዋታው አንድ ጎል ያስቆጥራሉ እንደማለት ነው። በማንቸስተር ዩናይትድ በኩል አዲስ የተሰማ ጉዳት የሌለ ሲሆን ሉክሾው እና ጆኒ ኢቫንስ እንዲሁ ደግሞ ሊሳንድሮ ማርቲኔስ ከዛሬው ጨዋታ ውጪ መሆናቸው ተረጋግጧል። ኮቢ ማይኖና አማድ ዲያሎ እንዲሁ አይደን ሄቨንም ከዛሬው ጨዋታ ውጪ የሆኑ ሌሎች ተጫዋቾች ናቸው። በማንቸስተር ዩናይትድ በኩል ግን እንደጠቀስኩት ኢቫንስ በጉዳት ሉክሾ በጉዳት ማይኖ በጉዳት አማድ በጉዳት ሊሳንድሮ ማርቲኔዝ በጉዳት እና አይደን ሄቨን በጉዳት ምክንያት በዛሬው ጨዋታ ላይ ይኖሩም። በኖቲንግሃም ፎረስት በኩል ብዛት ያላቸው አዳዲስ የጉዳት ዜናዎች ባይሰሙም የኑኖ ኤስፕሬንቶ ቡድን እንግዲህ ክሪስ ውድ ከማንቸስተር ጋር በሚደረገው ጨዋታ እንደሚያልፈው አረጋግጠዋል። መሰለፍ አለመሰለፉ ሊያጠራጠር የሚችለው ሌላኛው ተጫዋች ሞርጋን ጊብስ ዋይት ነው። እንግዲህ ማንቸስተር ዩናይትድ ለቆ ኖቲንጋምን የተቀላቀለው ኤላንጋ በዛሬው ጨዋታ ቋሚ ሆኖ የመጀመር እድሉ በጣም ሰፊ እንደሆነ ይገለጻል የዛሬውን የኖቲንግሃም ፎረስት እና የማንቸስተር ዩናይትድ ጨዋታን በዋና ዳኝነት የሚመራው አልቢተር እንግሊዛዊው አልቢተር ጃሬድ ጊሌት ነው በረዳት ዳኝነት ዳረን ካን እንዲሁ ደግሞ ማርክ ፔሪ አሉ በአራተኛ ዳኝነት ሳም ባሮት ነው የተመረጠው የቫር ዳኞች ማይክል ሳልስበሪ እንደሆነ ነው ዘገባዎቹ የሚያሳዩት አብዛኞቹ ሚዲያዎችና እንዲሁ ደግሞ ሌሎች ተንታኞችም ይህንን ጨዋታ እንግዲህ፣ ኖቲንግሃም ፎረስት ና ማንቸስተር ዩናይትድ ባቸው ውጤት ጨዋታቸውን ያጠናቀቃሉ ብለው ግምቶቻቸውን እየሰጡ ይገኛሉ። በማንቸስተር ዩናይትድ በኩል 3 4 2 1 አስተላለፍን ይጠቀማሉ ተብሎ ይታሰባል። ኦናና፣ ሌኒ ዮሮማ፣ ታያስ ደሊት፣ ሃሪ ማጓየር፣ ዲጎ ዳሎ፣ ዶርጉ፣ ኡጋርቴ፣ ብሩኖ ፈርናንደስ፣ ዘርክዚ፣ ጋርናቾ ና ሆይላንድ በዛሬው ጨዋታ ይኖራሉ ተብሎ ነው የሚጠበቀው። በኖቲንግሃም ፎረስት በኩል ሴልስ፣ አይና፣ ኤደርሰን፣ ዊሊያምስ፣ ሞሪሎ፣ ዶሚኒጌዝ፣ ሞሪኖ፣ ሚሊንኮቪች፣ ውድ ሃንሰን፣ ኦዶይ ና ጊብስዋይት በዛሬው ጨዋታ በቋሚ አሰላለፍ ውስጥ ይገባሉ ተብሎ የሚጠበቁ ተጫዋቾች ናቸው። ማንቸስተር ሲቲን ደግሞ እንመልከት። በርናርዶ ሲልቫ ይናገራል፣ ዌምበሌ በጣም ልዩ ስፍራ ነው። እዛ መገኘት ሁሌም ደስ ይላል። ባለፉት ሁለት ዓመታት ከማንቸስተር ዩናይትድ ጋር ሁለት የፍጻሜ ጨዋታዎችን አድርገናል። ባለፈው ዓመት ግን ተሸንፈናል። እንደገናም እዛ ተገኝተን ለዋንጫ መወዳደር እንፈልጋለን። ቀላል እንደማይሆንልን እናውቀዋለን። መጀመሪያ ኖቲንግሃም ፎረስትን ማለፍ ይኖርብናል። እነሱ በጣም አሪፍ ጊዜ ላይ ይገኛሉ። ስለዚህ እኛ ሙሉ ጉልበታችንን ለዛ ጨዋታ መስጠት ይኖርብናል ሲል ተናግሯል። ማንቸስተር ሲቲ በክረምቱ የ24 ዓመቱን የአርሰናል ተከላካይ ዊሊያም ሳሊባን ቢሳካላቸውም ባይሳካላቸውም ለማስፈረም እንደሚሞክሉ ነው ዲፌንሳ ሴንትራል የተባለው የመረጃ ምንጭ እየገለጸ የሚገኘው። ቲጃኒ ራይንደርስ የማንቸስተር ሲቲ የዝውውር ኢላማ መሆኑን ፉትቦል ኢንሳይደር ዘግበዋል። ማንቸስተር ሲቲ ከኤሲ ሚላኑ አማካይ ቲጃኒ ራይንደርስ ጋር በክረምቱ ሊዘዋወር እንደሚችል ከወዲሁ አነጋግሯል። ኤልካይ ጎንዶዋን፣ ጃክ ግሬሊሽ እና ኬቨን ደብሮይና ሁሉም ማንቸስተር ሲቲ በዚህ ክረምት ሊለቁ የሚችሉ ተጫዋቾች እንደሆኑ ነው ፕሌቲ ጎል መረጃውን እያጋራ የሚገኘው። ቼልሲን ደግሞ እንመልከት። ዲያሪዮ ስፖርት እንደገለጸው ከሆነ ቸልሲዎች ትልቅ ደረጃ ላይ ያለ ተከላካይ ማስፈረም ይፈልጋሉ። ማለትም እንደ መሀል ተከላካይና እንደ ፉልባክ የሚጫወት ተከላካይ ይፈልጋሉ። ሁሊያስ ኩንዴና ዴን ሆጅሰን ደግሞ የቸልሲ የመጀመሪያ ኢላማቸው መሆኑን ነው እየተገለጸው የሚገኘው። በፈረንጆቹ ኤፕሪል ወር አምስት የሊግ ጨዋታዎችን ያደርጋሉ። ቸልሲዎች ከቶትናም ሆትስፐርስ ጋር በሜዳቸው ስታንፈርድ ብሪጅ ከብሬንፈርድ ጋር ከሜዳ ውጪ በጂቴክ ኮሚኒቲ ስቴዲየም ከኢፕስዊች ታውን ጋር በሜዳቸው ስታንፈርድ ብሪጅ ከፉልሃም ጋር ከሜዳ ውጪ ክራቨን ኮቴጅ ላይ ከኤቨርተን ጋር በሜዳቸው በስታንፈርድ ብሪጅ ጨዋታቸውን ያደርጋሉ። ከኢፕስዊች ታውኑ ጨዋታ ጀምሮ በተከታታይ ሶስቱ ፉልሃም እና ኤቨርተንን ጨምሮ እንግዲህ እነዚህ ከበድ ያሉ ጨዋታዎች ሊሆኑባቸው እንደሚችል በርካቶች ያምናሉ። ሌሎችም እንግዲህ ጨዋታዎች ከዛ በኋላ የሚመጡ ናቸው። ኦፕታም ያወጣው የቀሪ ጨዋታዎች የክብደት ደረጃን ደግሞ እንመልከት ቸልሲ በቀሪዎቹ ጨዋታዎች ከተጋጣሚው ክብደት አንጻር ሰባተኛ ደረጃን ይዞ ይገኛል ተብሏል ነገር ግን የመጨረሻዎቹ አራት ጨዋታዎች ብቻ ካየን በእርግጠኝነት አንደኛ ደረጃ ላይ ይቀመጣል ይለናል ኦፕታ በመረጃው በክብደት በሚገጥሙት ጨዋታዎች ክብደት ነው ሊቨርፑል ኒውካስል ዩናይትድ ማንቸስተር ዩናይትድ እና ኖቲንግሃም ፎረስት ነው የመጨረሻዎቹ አራት ጨዋታዎች የሚገጥሙት ስለዚህ በክብደት ቸልሲ አንደኛ ደረጃ ላይ ይቀምጣል ከባድ ጨዋታዎችን በማግኘት በአንደኛነት ተቀምጧል። ከፊት ያሉት እንግዲህ አምስቱ ጨዋታዎች የግድ ጥሩ ነጥቦችን መሰብሰብ ይኖርባቸዋል። በእርግጥም የመጨረሻዎቹ ጨዋታዎች እንግዲህ ሊያሸንፉ የሚችሉበትም አቅም አላቸው። ሊቨርፑል ና ማንቸስተር ዩናይትድን በሜዳቸው ማሸነፍ ይጠበቅባቸዋል። በስታንፈርድ ብሪጅ ነው የሚጫወቱት። ኒውካስል እና ኖቲንግሃም በእነሱ ሜዳ ወይም ደግሞ በኒውካስል ሜዳና በኖቲንግሃም ፎረስት ሜዳ ነው ጨዋታቸውን የሚያደርጉት። ስለዚህ ወሳኝ ነጥብ ይዞ ለመውጣት ከአሁኑ መዘጋጀት ያስፈልጋቸዋል። ምናልባትም የቀጣይ ሲዘን የአውሮፓ ተሳትፎን በእነዚህ ጨዋታዎች የሚወሰን ይሆናል። ከዚህ በኋላ ያሉት ጨዋታዎች በሙሉ እንደ ዋንጫ ጨዋታ እንደሚቆጥሩት ነው መረጃዎቹ እያሳዩ የሚገኙት። ኬፓ አሪዛ ባላጋ በቦርድመዝ ያሳለፈው በውሰት ጊዜም ካጠናቀቀ በኋላ አዲስ ውል በመፈረም ወደፊት ከቸልሲ ጋር ለመቆየትም ተዘጋጅቷል። ስፔናዊው ግብ ጠባቂ ባሳየው ብቃት የቸልሲ ከፍተኛ አመራሮችን በማስደመሙ ሲመለስ አዲስ ውል ለመፈረምም ተዘጋጅቷል። ድርድሮች በጥሩ ሁኔታ እየተከናወኑ ሲሆን ስምምነቱ በክረምቱ ይጠናቀቃል ተብሎ ይጠበቃል ብሏል ዳቪድ ኦርነስቲን በዘገባው የሪያል ማድሪድ ቁጥር 1 ግብ ጠባቂ ቲቦ ኮርቶባ በሳምንቱ መጨረሻ በላሊጋው ከቫሌንሲያ ጋር በሚደረገው ጨዋታ የመድረሱ ነገር አጠራጣሪ ነው ተብሏል። ይሄ ጨዋታ ከአርሰናል ጋር በኤምሬትስ ከሚደረገው የቻምፒየንስ ሊግ ጨዋታ ሶስት ቀን በፊት የሚደረግ ነው። እናም ቲቦ ኮርቱባ ሙሉ በሙሉ የማያገግም ከሆነ በኤምሬትስ አንድሪያ ሉኒን የመጫወቱ እድል እየሰፋ ሊሆን እንደሚችል ነው ዘገባው ያሰፈረው። የተወደዳችሁና የተከበራችሁ ቤተሰቦቻችን ለዛሬ ያዝንላችሁ አዳዲስ ስፖርታዊ መረጃዎቻችን እነዚህን ይመስላሉ። ስላደመጣችሁን፣ ስለ ተከታተላችሁን ስለምጽፉልንም እጅጉን ከልብ አድርገን እናመሰግናለን። ቪዲዮአችንን ላይክ ቻናላችንን ሰብስክራይብ እያደረጋችሁ ቆይታችሁን ከኛ ጋር ያደረጋችሁ በሙሉ እጅጉን ላቅ ያለ ምስጋናችንን ለእናንተ ማቅረብ እንወዳለን። ፉአድ ባህሮ ፕሮግራሙን እየመራው ከእናንተ ጋር ቆይታን አደረግኩኝ። በቀጣይ ፕሮግራሞቻችን ዳግም ተመልሰን የምንገናኝ ይሆናል። መልካም ጊዜ፣ መልካም ምሽት እንዲሆንላችሁም በአክብሮት ተመኘ እንዲሆንላችሁ